አጋንንት ባለበት ምድር አንዱን አንተ ላይ አለብህ ይላለው አንተ ደግሞ አለብኝ ብሎ ጮሆ ብሎ ጉባኤ ውስጥ ሰይሞ አልቻልኩም ብሎ ጮሆ የሆነ ሲነሳ ብሎ የእኛውም ደግሞ በድራማ አጋንንት አለብኝ ብሎ የእግዚአብሔር ሰው አንተ ስትነሳ አልቻልኩም ብሎ ጮሆ አሌሉያ ተንገላተ ነው የምትወጣው ብሎ ባልጠፋ አጋንንት አጋንንትን በማስመሰል ያወጣል። ትንቢትን በማስመሰል ያቀርባል። ታምራትን በማስመሰል ያደርጋል። አንድ እግሩ ሰላም የሆነውን ሰው ጉባኤ ውስጥ መንቀሳቀስ እንደማይችል ሰው የእንቅስቃሴ ችግር እንዳለው ሰው ያስቀምጣል። አንድ አሁን በቅርብ ጊዜ እግሬ ላይ ችግር የተፈጠረ ሰው ጉባኤ ውስጥ አለ። እኔ ነኝ ይላል፣ እኔ ነኝ ድራማ ነው። ባልጠፋ በሽተኛ ሐኪም ቤት ላይ ውስጡ ሳይችል ቀርቶ ውጪ እስከ መተኛ ድረስ ሆስፒታሎች ቢዚ በሆኑበት በሽተኛ በሽተኛ ችግር አለን፣ እንደኛ እኛ ያለን የጤና ችግር እንጂ አሁን እንዴት ነ እኔ ከጸለብኩ በኋላ እንዴት ነ ዘለልኩ፣ የእግዚአብሔር ሰው ይላል። ውሸታም! ስንቲ የታመመ እያለ ማስመሰል አሁን ሲጨምሩ ሲገባ ግን ተመስገን በሉት። እግዚአብሔር እውቅና አይሰጥም። ሰዎችን አጭበርብሮ መብላት ይቻላል፣ እግዚአብሔር ግን አጭበርብሮ ማለፍ አይቻልም። አቢዩስ ተደርጓል አይደል? የኦፊስ እንደ አገር። እኔ አሁን ሰዎች ደውሉልኝና ጠሌ ይሉኛል። አቤት እ ነብይ የሚለውን ስም ብቀይረው ለምን ነው መቀየር? አጋጣሚ ደግሞ አንድ ነገር እናሳስባቸዋለን። ይኸው አሁን ካሪዝማቲክ ተብሎ እየቆርቆሮ የሚሮጥ መጽሐፍ ቅዱስ እየቀደደ የሚበላ በሴቶች ላይ የሚረማመድ እንደዚህ አይነት ሰዎች ጋር እምነታችን አንድ አይነት አንድ አይደለንም። የለንበት የለንበት። እኛ እንዲህ አይነት ሃይማኖት የለንም ፈጽሞ። ይህንን ነገር በደም የለንበትም። ወደ ፕሮቴስታንቱ ስትመጡ እነዚህ ካሪዝማት የሚባሉ እብዶች አሉ። ወንጌልን ለማጠፋት በመላ ምድሪቱ የተዘሩ በቲክቶክ ላይ ገና አንድ ጸሎት ሳይጸልይ ከስር ሶስት የባንክ አካውንት የሚጽፉ አይን አውጣዎች፣ ስራ ፈቶች፣ ወይ በቀለም ተምረው ያችን የወር ደሞዝ መብላት ያቃታቸው ወይ የሆነ ሙያ እስኪል ቢዝነስ ውስጥ ገብተው ብር መያዝ ያቃታቸው፣ ሀብት ማከማቸት ያቃታቸው ሰነፎች እጃቸው ለስላሳ ፀጉራቸው ጎፈሬ ከሆነ አገልጋይ ራቅ። ከማን ነው የተማር? ለወንድ ፀጉሩን በማሳደግ ነውር ነው እያለ ከማን ነው የተማር? ጴጥሮስ ነው ጳውሎስ ነው? ክብ አድርጎ አራት ማዕዘን አድርጎ ይመጣ። በቃ ፋሽን ነው። ፋሽን ነው። ነገ አንዱ በጎን ካረገ ያደርጉታል ወይ ነገ ይተኩሳል ዝም ብሎ አንደኛ፣ ሃይማኖታችን ከነዚህ ሰዎች ጋር አንድ አይደለም ወገ የጎረምሶቹ የወጣቶቹ በየጣራ የሚሮጡት ኮንፈረንስ ብለው ሰው ላይ እየተሯሯጡ እያሯሯጡ አንዱ አንዱን እያሯሯጠ ጩኸት በጩኸት የሚሆንበት ይሄ የእግዚአብሔር ቤት ነው? አይደለም። የዱርዬ ቤት እንኳን ነው፣ እማዝ ነው። ግን እዛ ቦታ ላይ የምትገኙ ሰዎች አለ መልእክት ነገረኝ የምትለው የምትሏላቸው ስለዚህ ቴክ ያ በሃይማኖትም አንድ አይደለንም። እነሱ በሚገኙበት በእነሱ ጉባኤም ክብራችን አትተባበር። ሌላ ሃይማኖት ነው፣ በአድምነት ነው፣ እንግዳምነት ነው፣ መናፍቅነት ነው፣ ኑፋቄ ነው። ተጠንቀቋቸው። በስልክ እየደወለ በዚህ አካውንት አስገብ የሚል የእግዚአብሔር አገልጋይ አይደለም። ሶስት ትንቢት ሲናገር አንዱ በአጋጣሚ ስለገጠመለት የእግዚአብሔር ሰው ነው እንዳትይ። ክርስትና ጽድት ያለ ብቸኛ የሰማ ሃይማኖት ነው። የአብ ሃይማኖት ነው፣ ሃይማኖቴን ብሎ ራእይ ላይ ተናገረልን። የዚህ ቅዱስ አምላክ የዚህ ኃያል አምላክ ሃይማኖት እንደዚህ አይነት ጎረምሶች ገብተው ቢዝነስ የሚሰሩበት አይደለም። እነዚህ ሰዎች ተደራጅተው ሙያ ውስጥ መግባት ነው ያለባቸው፣ ወይ ወደሆነ ነገር መሰማራት ነው ያለባቸው። ነገ በወንጌል አብያተ ክርስቲያናት ላይ መከራና ስደት የሚያመጡ ናቸው እነዚህ። እግዚአብሔር ቀኑን ክፉ አያደርግብን፣ አገሩን ሰላም ያደርግልን፣ ሁሉን ነገር በስርዓት በቁጥጥር ያደርግልን፣ በጸጥታ በዝግታ መኖር እንድንችል። አጉል ዘመን፣ ጠባብ ዘመን፣ ክፉ ዘመን ቢመጣ እነዚህ አይነት ሰዎች ያስበሉናል፣ ያስበሉናል ሁሉም እያሯሯጠ እንደነሱ እየቆጠረን ሁላችንን የሚያሯሯጠን የሚያከብረን፣ የሚፈራን የለም። እና ወደነሱ እንዳትተባበሩ አትሄዱ የፈለገ ነገር ቢሏችሁ፣ አምስት ሳንቲም አትውስጡ፣ ሌቦች ናቸው። አንድ ሱ ነው፣ አይተንም ቀምሰን። አሁን ውሃ በመጠን እየተለካ የሚሸጥ የጸሎት ውሃ፣ የጸሎት ዘይት፣ የጸሎት ራፊ ጨርቅ፣ የጸሎት ወንበር፣ የጸሎት ስክሪፕቶ። ግባት እንዴ! ያ አልሞትንም እንዴ? ጎበዝ፣ ኢየሱስ አለ እንዴ ያለ ይመስላችኋል? ይሄ በማባበል የሚሰራው የዊችክራፍት ስፒሪት ነው እንጂ በዚህኛው ስክሪፕቶ ከተጠቀምሽ ቪዛ ይመጣል።